ከካራት ከተማ ነዋሪዎች መካከል አቶ ንጋቱ ኩልኩላና አቶ አብርሃም ያቤሎ በከተማዋ የረዥም ጊዜ የህዝቡ ጥያቄ የነበሩት የውስጥ ለውስጥ መንገድና የድልድይ ስራ መጠናቀቃቸው ለጥያቄው ምላሽ የሰጠ ነው ብለዋል። መሠረተ ልማቶቹ በጣም ከመጓተታቸው የተነሳ የህዝብ በርካታ ህዝብ ጥያቄዎች ነበሩና ከጊዜ ወደ ጊዜ ግን አሁን ጥያቄዎቹ እየተመለሱ እየተመለሱ በተለይ ይሄ የዲቾቹ የመንገዱ እንደዚህ አሁን የዚህ የድልድዩ በርካታ ችግሮች ነበሩ እዚህ ውስጥ እና ከጊዜ ወደ ጊዜ ከአመራሩ በተለይ አሁን ካለው ከዞን አመራር ጀምሮ እስከዚህ ከንቲባ ድረስ ያለው በመቀናጀት በርካታ የልማት ስራዎች የተሰሩ መሆኑንና ህዝቡ በጣም እየተባበረ መሆኑን ነው የምንረዳው። የረጅም ጊዜ የህዝብ ጥያቄ የሆነው የድልድይ መጠናቀቅ አለበት ተብሎ በተያዘው አቋም መሰረት አሁን ህዝቡም እየተደሰተበት ነው። ምክንያቱም ፋይዳው ብዙ ነው። አሁን ለምሳሌ ይሄ የሚታዩት መንገድ እየተጨናነቀ የነበረ መንገድ ነበረ አሁን ያ መንገድ ከተሰራ ይሄ ድልድይ ከተሰራ ጀምሮ የተወሰነ አሁን የማስተንፈስ ስራ እየተሰራበት ያለው ያለበት ሁኔታ አለና። በተለይ በተለይ የአመራሩ አንድነት የታከለበት ውጤት በመሆኑ በዚያ አጋጣሚ አንድነቱም እንድጠናከር ዶክተር ዮናስ ሮባዮ ና አቶ ኩሴ ኩርታሌም ከተማዋ ከጊዜ ወደ ጊዜ መሻሻል እያሳየች መሆኑንና በተለይ ደረጃውን የጠበቀ የቄር አገልግሎት መገንባቱ የህብረተሰቡን ጤና ከመጠበቅ አኳያ አስተዋጽኦ ከፍተኛ መሆኑን ተናግረዋል። ቄራ ጋር ተያይዞ የህብረተሰባችን ሲጠቀመ ነበረው በማይመች እንድን ውስጥ የሚታረዱ እንድኖችን ነው ስጋ ምናልባት ኮንሳምፕሽን የሚጠቀሙት። አሁን ደግሞ ያው እንደምታዩት ስታንዳርድ ነው የጠበቀ ለሉጋንዳ የሚሆን ሴፍ የሆነ ግንባታ ተገንብቶ ለህብረተሰብ አገልግሎት ልውል ው ኦንላይን ላይ ነው የቀረ ጉዳይ በማዘጋጀ በኩል በጣም ብዙ አመታት ፈጅቷል። በአንድ ማይከል ላይ ስጋ ታርዶ ከብት ታርዶ መካፋ ይሁን ተብሎ ብዙ ጥያቄ ነበረ ለዘመናት እና አሁን ከሞላ ጎደል ጥሩ ህንፃዎቹ ተገንብቶ አልቋል። ለምረቃ የተዘጋጁ ይመስለኛል። በቀጣይም እንደ ከተማ ነዋሪ ለልማት ስራ የበኩላቸውን እንደሚያደርጉ ገልጸው የመብራትና መሰል ችግሮች እንዲፈቱ ጠይቀዋል። የካራት ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽህፈት ቤት የተቀናጀ የከተሞች መሠረተ ልማት ባለሙያ አቶ በረከት በላቸው በከተማዋ በህብረተሰብ ተሳትፎ በርካታ የልማት ተግባራት መከናወናቸውን ተናግረዋል። በተለይም በውስጥ ለውስጥ የጌጠኛ ድንጋይ ንጣፍ የዲችና የድልድይ ስራ በስፋት መከናወኑ የህብረተሰቡን የብዙ ጊዜ ጥያቄ የመለሰ ነው። ደረጃውን የጠበቀ የቄራ አገልግሎት ተገንብቶ መጠናቀቁንና በቅርብ ቀን ወደ ስራ የሚገባ መሆኑን ጠቅሰው ከመብራት አገልግሎት አኳያ የሚታየውን ውስንነት ለመቅረፍ እየተሰራ ነው ብለዋል። መብራት እኛጋ ከተማው ላይ ኦልሬዲ ቆይቷል። እኛጋ ገብቶ ግን በስርዓትም አገልግሎት እየሰጠ አይደለም። አሁን አገልግሎት ስርጭቱን የመስጠቱ ጉዳይ ሳይሆን ዲስትሪቡሽኑ አካባቢ፣ ማከፋፈያዎች አካባቢ ዝርጋታዎቹን የመዘርጋቱ ላይ አሁን በቅርብ ራሱ ከአውሮ ጎዳና ጀምረን ኢታች ኢሰለም የሚባል ሰፈር አለ። እሱም ሰፈር ላይ ሊኬቶቹን ወስደን ከመሀንዲሶች አሁን ትክክለኛ ከኤልባ የሚመጡ ባለሙያዎች አሉ ከእነሱ ጋር ያለውን ሰርቬ ዳታዎችን ሰብስበን እዛ ጋር ሁሉም ቦታ አሁን ከተማ አስተዳደር ውስጥ ሁሉም ቦታ ላይ መብራት እንዲገባ በከንቲባውም፣ በማዘጋጃ ቤቱም ሁሉንም ዝግጅት ጨርሰን ኦልሬዲ አሁን የመሀንዲሶችን ንድምጭ ግምት ግምት ሰጥቶን ያን ግምት ኦልሬዲ ተከፍሎ ወደ ስራ የሚገባበት መስመር ላይ ያለ ነው። የካራት ከተማ አስተዳደር ከንቲባ ኢንጂነር ያቤሎ ኩሴ በአመራሩና በህብረተሰቡ የነቃ ተሳትፎ የውስጥ ለውስጥ መንገድ፣ የጤና ኬላዎችና የመሰረተ ልማት አውታሮች ተገንብተው ተጠናቀዋል። የመልካም አስተዳደር ጥያቄ የነበሩት የቄራ አገልግሎትና የድልድይ ስራ መጠናቀቃቸውንና በቅርቡም ለአገልግሎት የሚበቁ መሆኑን ተናግረዋል። የትልቁ የመልካም አስተዳደር ጥያቄ የነበረው የቄራ ግንባታ አሁን ባለው ሁኔታ እንደዚሁ ለህዝቡ ዝግጁ የሆነበትና ወደ መጠናቀቅ ደረጃ የደረሰበት ደረጃ ላይ ነው ያለው። ድልድይ ግንባታን በተመለከተም እንደዚሁ የረጅም ጊዜ የህዝብ የመልካም ማስተዳደር ጥያቄ የነበረውና ሁለት ሺ ዘጠኝ አካባቢ ተጀምሮ በወቅቱ በነበረው የመልካም ማስተዳደር ችግሮች ምክንያት ቆሞ የቆየ ዛሬ ላይ ኦሎሞስት አልቆ ለ ለአገልግሎት ዝግጁ ላይ የደረሰበት ሁኔታዎች አሉ። በቀጣይም ህብረተሰቡ ለልማቱ ተሳትፎ ከማድረግ ባሻገር የተሰሩ መሠረተ ልማቶችን የመጠበቅና የመንከባከብ ኃላፊነቱን ሊወጣ ይገባል ብለዋል ከንቲባው።